ጫት የሚባል አይቅምም። አውቆ እንደዚህ ሰው በእኔ እንዲፈርድ ወይ ደግሞ ሱመያ ለምን ሰይድ እንደዚህ የሆነልሽ ለምንድን ነው ልጆቹን ማታገናኙ እንዲባል ሰው እንዲያዝንለት ነው እንጂ ሰይድ አምስት አይቸግረውም። አካውንቱ ጥርግርግ አድርጎ ብር አይሰጥም። አንድ እንደው ይሁኑ ይሁን እንኳን ይሁን እንደው እንደው ይሁን ሰይድ በጭራሽ በጭራሽ ብር አይቸግረውም። አበዳን ማለት ነው። ለምን ታውቃላችሁ? በጣም ብዙ የከፈታቸው ነገሮች አሉ። በጣም በስሙ በጣም ብዙ ነገር የከፈተው ነገር አለ። እኔ የማላውቀው የደበቀኝ እንኳን ማለት ነው የደበቀኝ ነገር እንኳን ከሰው የሰማሁት ብዙ ነገር አለ። አሰላሙ አለይኩም ወረህመቱላህ ወበረከቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ ማለት ነው። እንግዲህ እኔ ጉዞ ወደ የመን ሂጄ ነበር ማለት ነው። እኔ ገና እግሬ ድርስ ከማለቱ ሰይድ ሰርጋለኝ፣ እሁድ ሰርጌ ነው፣ ምን ቀለበቴ ነው ምናም ሲያሽቃብጥ ቆይተው ተከትሎ ይመጣ ማለት ነው። ግን ችግሩ እኔ የመን ነኝ ወይስ የመን አይደለውም የምለውን ምን ያክል እርግጠኛ ነው? እኔ ቪዲዮ አይተክ እርግጠኛ ሳትሆን አትከተለኝ አልኩ ለፈለፍኩኝ። የሚለቀውን ቪዲዮ አይተክ አትምጣ አልኩ ሰውየ፣ ሰማምን የምናገባይ ግን፣ ለማንኛውም ማለት ነው እንግዲህ ሰኢድ ጫቱን ምናምን እየቃመ ነው ተመችቶታል እየመረቀን ነው ማለት ነው እኔ ግን በምርቃና ማለት ነው አንዷን ሱመያ መስልክ እዛት እንዳትሄድ ማለት ነው እንግዲህ ቅሞ የማያውቀው ሰውዬ እኔ አደለም በእርግጥ እኔ እኔ ጋ ሲሆን ማለት ነው ብንጣላ እንኳን አደለም ጫት እንደዚህ ጫቱን አሽቶት አያቅም ግን ይሄ የማን ነው የአዩ ውጤት ነው ማለት ነው እንጂ እኔ ውጤት አደለም ማለት ነው እና ምንድነው ምንድነው ምንድነው እኔ እንደነገርኳችሁ ውዶችዬ፣ ስራ አለውኝ ብያችሁ ነበረ ማለት ነው። በዚሁ አጋጣሚ አንዳንድ አሽቃባጭ ያዩ እንትኖች አሉ ማለት ነው። አዩ ስርስር የሚሄዱ ማለት ነው። ያዩ ጓደኞች ተብዬ ማለት ነው ወደ ሸቃላና ተዋ ተመለሰቻለች እያወራች ማለት ነው። እኔ ሸቃላ በሆን ራሴን ችዬ ነው፣ እንደናንተ ስርስር እየሄድኩኝ ብር አለምንም። መስራት ትልቅ ነገር ነው። ሰርቶ ማግኘት ሰርቶ ራስን መቻል የመሰለ የለም። እሺ፣ ከኔ እንደውም ከኔ ልትማሩ ይገባል። እኔ ትንሽ ብር ቢያጥረኝ ወደ ሸቃላይነት የተመለስኩ፣ እናንተ ትንሽ ብር ቢያጥራችሁ ከባሎቻችሁ ስር ነው የምትወድቁት። አያችሁ፣ ልዩነታችን ይሄ ነው። እኔ ሸቃልነቴን እየሰራውኝ አላጋ ዋደቃለሁ፣ እናንተ ደግሞ እያሽቃበጣችሁ የባላችሁ እግር ስር ነው የምትገኙት ማለት ነው ስለዚህ አንቺ ጓደኛ ተብዬዋ የራሱ ጉዳይ ልመልስልሽ አልነበረም ግን ስላንቺ አይደለም አደለም ለወራ የመጣሁት አሁን ማለት ነው እና ያው እንደነገርኳችሁ ስራ ገብቻለሁ ማለት ነው ግን አይገርማችሁም ስራ ገና ከማግባቴ ማለት ነው እንግዲህ አሁን ያለሁት መዳም ቤት ነኝ በጣም እኔ እንጃ በጣም ጥሩ መዳም በቃ እንዴት አድርጌ በቃ እንዴት አድርጌ የሆነች ኬክ የሆነች መዳም ነው ያጋጠመኝ እና በአጭሩ የመን ውስጥ አይደለሁም ማለት ነው። መዳሜ ይዛኝ እየዞረች ነው። በቃ እኔ ዙረት እንደምወድ ቆ አውቆ ነው መሰለኝ። የሆነ ሴትዮዋ ዘዋሪ ነገር ናት። እሷም በቃ የምዞርበት ቤት ወስዶ ከጠተኝ እና ዱባይና ኡማን ነበርን። አሁን ደግሞ ወይ ኳተር ወይ ምናምን እንሄዳለን እያለች ነው። እንግዲህ አንዴ ዱባይ፣ አንዴ ኳተር፣ አንዴ ኡማን እያለች ማለት ነው። አልተቀመጥኩም፣ እየዞርኩ ነው። ከማጋ ከልጆች ጋር ማናቸውኝም። ዞሮ መዳም እንግዲህ ምን ይደረጋል እንግዲህ ቻንስ ነው። እንግዲህ የለኛው እንደምዞር አውቆ ከተተኝ፣ እንግዲህ እኔ ምን አውቃለሁኝ። እና ለማንኛውም ማለት ነው ሰይድዬ፣ እንግዲህ የመን ውስጥ አገኛታለሁ ብለህ እንዳትፈልገኝ ማለት ነው። እና ለማንኛውም ደግሞ በአጭሩ እንግዲህ አዩ፣ እንግዲህ የሰይድ እህት ራሱ ወታ ነበረ ማለት ነው። ሚዲያ ተጠቃሚ አይደለችም። እኔ እንዲያውም ገረመኝ ማለት ነው። እንትን ስል በቃ መረረኝ ብላ ነው ከእሷ ጋር እናወራለን ማለት ነው። እና እንግዲህ አዩ እንግዲህ ቪዲዮ ይድረስ ይድረስ ላዩ ይሄን ቪዲዮ ላዩ ላዩ በረኪና ድርሱልኝ ማለት ነው። አያንቱ በረኪና ድርሱልኝ አያንቱ። እንግዲህ እንኳን እንኳን እኔ ቤተሰቦቹ ራሱ ሊያዩሽ አይፈልጉም አይፈልጉ ማለት ነው። እኔ አንቺ ማለት ነው እኔ ወጥቼ የተናገርኩት የለ የሰደብኩሽ አልሰደብኩሽም፣ ግን በቃ አንቺ ወጥተሽ እኔ እንዳንቺ ብሆን ማለት ነው ሰይድን ሰይድ አሁን አሁን እዚህ እዚህ እያለ ማለት ነው። አሁን እዚህ ነው አይደለ እኔ ሰይድ አንተ አትሄድም ወይ አዩን አሁኑኑ ፍታት ወይ ደግሞ አሁኑኑ አይኔ እያየ ጣላት ነው እንደሚያደርገው እርግጠኛ ነኝ። እኔ ልጆች እጄ አንቺን አላስፈራረውትም። አንቺ ግን በቃ ቀናት ቤት ቢቢ ቢቢ ያደረገሽ ማለት ነው። በቃ ያላወራሽ ወይ ያላሽ ነገር የለም ባንቺ ቤት እኔ ማስፈራራት ሽኒሱም እየ እንኳን የንቺን ማ እኔ ሰው ሲያስፈራራኝ ይብስብኛል። አንቺ አላውቅሽኝም እኔ ወጥች እንደናንተ እንዳንቺና እንደመሰሎችሽ እንደ ጓደኞችሽ እዛ አጅበውሽ እርስ በርስ እንኳን ያልተስማማችሁ ማለት ነው አጅበውሽ እንደሚወዱ ቢቢቢ ስላላልኩ ነው። ሙያ በልብ ነው። እኔ ስሙያ በልቤ ነው ማደርገው ሁሉን ነገር ማለት ነው። በጭንቅላቴ ነው የሚሄደው ማለት ነው እንጂ በሰው አይደለም የሚሄደው። አንቺ ገና ነሽ ገና ነሽ አንቺ። ይኸውልሽ እኔ አሁን እንደውም እኔ እንዳንቸውን ማውራት አልችልም። አንቺ በጣም ትችያለሽ ማውራት ማለት ነው። እንደ አሁን ማለት ነው ሰይድ ከተጋባችሁ በኋላ ነው እንግዲህ ዩቱበር የሆንሽው። ዩቱበር እንኳኖች ስቲ ራሱ በአንዴ ነው እንትን ይሄ የገንዘቡ ራሱ አሁን በቃ እየሸቀልሽም ስለሆነ ገንዘቡም ጥማት ሆነብሽ። ሳይድማ አለ ዚ እንደ ቢዝነስ አርገሸዋለ እኔ እንደው ወጥቼ ነው በቃ በእናንተ ሱቅ ከፍቻ ለ ያልኩት። አንቺ ግን በቃ የንዴት እያስመስልሽ፣ ግን ቢዝነስሽን እያስኪያሽ ነው ማለት ነው። ግን እኔ በዘው ልክ ማድረግ የምፈልገውን እያደረግኩ ነው። እንዳንቺ ወጥቼ አልንጣጣም። ለማንኛውም ግን እስኪ ቪዲዮውን አንድ ላይ እንየው ወሬ ሳላበዛባችሁ ማለት ነው ቪዲዮውን እንየውና ወደ ቪዲዮ እንሄዳለን። የሰኢድ እህትም የተናገረችው ነገር አለ። እስኪ ስለሷም አንዳንድ ነገር እላቸዋለሁ ማለት ነው። በሰው ማስደውዬልሽ ነበረ። ድምፄን ስሰሚ ገና ለገና ትዘግብኛለሽ ምንም ነገር እኔ ላገኝሽ አልቻልኩም። እዚህ ደረጃ የወጣሁበት ዛሬ አንቺን ማግኘት ስላልቻልኩኝ፣ ገባሽ አይደል? ትዕግስት ፍራቻ አይደለም ዝም ያልኩበት ለወንድሜ ስል ታላቅ ወንድሜ ስለሆነ ማክበር ስላለብኝ፣ እሱንም ሳናግረው ለእኔ ተይው እኔ አስተካክለዋለሁ ይለኛል ሁሌ። ግን ከዚህ በኋላ ግን ልታገስሽ አልችልም። ገብቶሻል። ይሄ ትዕግስት ፍራች፣ አይደለም እስከ ጥግ ድረስ እሄዳለሁ እስከ ጥግ ድረስ ማለት ነው። ገብቶሻል። ስለዚህ አሁን እኔ አንቺ ማግኘት ስላልቻልኩ እዚህ ሚዲያ ላይ ወጥቻለሁ። እናያለን እሱ ሲጀመር እዚህ ሚዲያ ላይ እንደሚታየው ብቻ ሳይሆን ቤት ውስጥም ለእኛ ያለው ፍቅር፣ ለቤተሰቦቹ ያለው አክብሮት፣ ለሰው ያለው አክብሮት፣ ስርዓቱ፣ አስተዳደጉ እንደ ሚዲያ ላይ ብቻ ሳይሆን ቤት ውስጥም ያለው ጸባይ ነው። እኔ እነግርሻለሁ ገባሽ። እና ልጁን እዚህ ውስጥ እዚህ ነገር ውስጥ ያስገባሹ አንቺና አንቺ ብቻ ነሽ። እኔ አሁን የምነግርሽ ይሄንን ነው። አንቺና አንቺ ብቻ ነሽ። በምንም ይጂ፣ ምንም አድርጊ ጥግ ድረስ መክፈል ያለብኝን መስዋዕት በሙሉ ከፍዬ ወንድሜን ግን ከዚህ አተርፈዋለሁ፣ ከአንቺ አተርፈዋለሁ። ገብቶሻል አደለም? ስለዚህ እኔ ዛሬ እዚጋ የመጣሁት አንቺን ማግኘት ስላልቻልኩ በአጠቃላይ የሚዲያ ሰውም አደለሁ፣ ምን መናገር እንዳለብኝና እንዴት ከምን ምን መጀመር እንዳለብኝ እንኳን ማቅሱ አደለሁ። ግን ግዴታ ስለሆነብኝ እዚህ ጋር ዛሬ ወንድሜ ጎዳላሬ ወጥቶ ስላየሁት ከአቅሜ በላይ ስለሆነብኝ ነው ዛሬ እዚጋ የመጣሁት። ከእሱና ከልጆቹ ከሚስቱ ከህይወታችን ውጭን ልንራቅ የለን ገብቶሻል። በቃ ቀኔ እንደነገርኩሽ ቅድም ጥግ ድረስ መሄድ የምችል ሰው ነኝ። እሱን ደግሞ ካስፈለገ እንዲ እንዲሆን እኔ እሱን እንደዚህ ሆኖ ማየት አልቻልኩም። ከአቅሜ በላይ ስለሆነብኝ ነው በቃ እዚህ የመጣውትኝ ከአቅሜ በላይ እ ጎዳና ላይ እስከመቀመጥ ቅሞ ጠጥቶ አጭሶ የማያቅ ልጅ እንደዚህ ከሱሶች በህይወቴ እሱን እዛው እንገናኝ እንግዲህ ማለት ነው። ሲኪና ሲኪናዬ በጣም ነው የማመሰግነው የኔ ቆንጆ። እኔ ጎኔ እንደሆነች አላ ከጎንሽ ይሆን። በጣም ነው የማመሰግነው እንግዲህ ማለት፣ የሳይል ሲስተር ናት ማለት ነው። በዚው አጋጣሚ ዩቱባን ከታች አስቀምጥላቸዋለሁ፣ ገብታችሁ ሰብስክራይብ አድርጓት ማለት ነው። እኔ ራሱ ከዚህ በፊት በፊት መጀመሪያ ሰላም እያለን ዩቱብ ትሰሪያለች ምናምን ፣ ኧረ አልፈልግም እኔ ሚዲያ ሊወጥ ችለውራ ምናምን ብላ ነበር ማለት ነው። እና ለእኔ ብላ እንግዲህ በቃ በጣም አልቻልኩም ተናደርኩኝ ከሷ ጋር እናወራለን፣ አልቻልኩኝም ብላ ነው ማለት ነው ለእኔ አግዛ ነው። እና ደግሞ አዩን የምታገኝበት መንገድ ስላጣች ነው። እንደውም ብዙ አላወራችም። ለምን የመጀመሪያውም ስለሆነ በቃ እንጂ ከዚህ በላይ ነው በቃ አዩ የምትለው ስትደውልላት ድምስኪና ነ ስትላት፣ ብሎኩን ላምታደረግበት ጊዜ ያለ በተለያየ ስልክ ምናምን ደውልላት አለው ተለኛ ትነግረኛለች ማለት ነው። እና እንግዲህ ያው የመጀመሪያ ምስለ ከሳኤል ቤተሰቦች ከጎኔ ናቸው ማለት ነው። በዚህ አጋጣሚ በጣም አመሰግናለው። እና ሲኪና ደግሞ ነ ነው ማለት ነው። እውነት ለመናገር አሁን አደለም ከድሮም ጀምሮ በፊትም ያው በተለይ ደግሞ የመን ጦርነትም ስለነበረ እና ውጣ ትለው ነበረ ማለት ነው። እንደተጋባንም ደግሞ ልውሰዳችሁ ሁለታችሁንም ትል ነበረ ማለት ነው። ወደዚህ ወደ ጀርመኑ ትል ነበረ። ሰሄድ አልፈልግም ብሎ ነው ማለት ነው የቀረው። አልሄድም ብሎ ነው ማለት ነው። አሁን ላይ ደግሞ እኔን ካልወሰድኩሽ ነይ ብላኝ ነበረ። ግን እኔ ለምን አልሄድኩ መሰላችሁ? እዛ ቢሄድ እንግዲህ የፈለገው ነገር ቢሆን እህት ነች አይደል? እህት ናት ስለዚህ እኔን የምትወስደኝ እኔና ሰይድ በት በት ቢሆን ብንታረቅ ደስ ይላታል። ለምን ማንም የወንድሙ ውድቀት አይፈልግም። ስለዚህ እኔን እዛው ተወስደኛለች አይደል እንደምንም ብላ ደግሞ ሳይድ እንደምታመጣው እርግጠኛ ነኝ። እኔን ከወሰደች በኋላ ሳይድ ደግሞ እኔ ጀርመን ብገባ ሳይድ እንደሚገባ በጣም እርግጠኛ ነኝ። ለዛም ነው ያልሄድኩት እንጂ በጣም ነው የምታስብልኝ። የምትፈልጊው ነገር ካለ የሚቸግርሽ ነገር ካለ እሷ እንደውም ቪዲዮ ራሶ ስታይ ስራ ገባበታለሁ ያልኩትን እኔ ምን ውነሽ ነው አንቺ? እኔ በቃ እኔ ገንዘብ ለምን ማልክልሽ ለምን ነው ስራ ምገብ ምን ደው ፈልጊው? ወደ ወደ የመረሱ እንደዳል እንደመጣል ነበር ማለት ነው። እዛ ኢትዮጵያ ቁጥበይ የምፈልጊውን ነገር አጣሪ በቃ እኔ ምፈልጊው ነገር አረግልሽ አለው እንዴ እኔ እንደው ማረን ያልፈልግም እኮ እንደዚህ እንደዚህ፣ ምን ውነሽ ነው? እሺ በያንስ በኩል ባይሆን ኔ የወንድሜ ልጆች ናቸው እኮ አንቺ ስትንገላች የገና ካንጂ ስር ናቸው የወንድሜ ልጆች እኮ ይንገላታሉ አብሮ ካንቺ ጋር እንዴ አንቺ ሰው ቤት ስትሰሪ እነሱን የታርገሽ ነው? ለነሱ አታስቢ። እኔ በቃ ለአንቺ ሳይሆን እኔ ለልጆች ነው የምፈልጊውን ነገር ላድርግ። በቃ እኔ እንደውም መጨረሻ ላይ ምቢ ስላት ማለት ነው እኔ ከፈለግሽ በቃ እሺ ልላክልሽ የምፈልጊውን ነገር ክፈችና በቃ ልክ ያ ገንዘቡን ስታገኝ በፈለግሽ ሰዓት ትመልሽልኛል። እንዳት ጅብ ላይ ነበረ ማለት ነው። ግን ያው እኔ እስኪ በራሴ ልሞክርና ጤና ስለሆንኩኝ በቃ የምችለውን ነገር ራሴ ጥግ ድረስ እሄድና ሞክሬ ሞክሬ ካልሆነ ደግሞ ሁሉም ከጎኔ እንደሆኑ ስለማቅ በቃ አሁን እንግዲህ አሁን እርዱኝ፣ መርጃችሁ ሰዓት ነው ላለው ማለት ነው። እና ሲኪና የ በዚህ አጋጣሚ እኔ ቆንጆ በጣም ነው መወድሽ፣ አመሰግናለው በቃ እኔ እንጃ፣ በጣም ነው የማመሰግነው፣ ቃላት የለኝም ለአንቺ ማለት ነው። እንደውም ብዙ ጊዜ የባል ዘመድ ምናም ይባላል። እኔ ሲኪና እንደ እህቴ ነው ከጎኔ የቆመችው። ሲኪና ብቻ ሳይሆን ኢትዮጵያ ያሉት ራሱ ቪዲዮ ላይ አይታችኋቸዋል። አንዷ ናት የታየችው። ከቪዲዮ ጀርባ ራሱ ብዙ ነበሩ ማለት ነው። እነሱም ሁሉም በቃ ለእኔ ነው የሚያግዙት ማለት ነው። ማንም በቃ እና ኢትዮጵያ ያሉት ራሱ ኢትዮጵያ ሆኖ አዩ ማለት ነው። ከቤት እንደዚህ መንቅረው ማስወጣት የሚፈልጉት ማለት ነው። እንደዚህ ማስወጣት ይፈልጋሉ። ግን ሰሄድ አትጉ በኛ መሀል እኔ ጨርሰዋለሁ። በእኔ መሀል እንዳትገቡ ያው ታላቅም ስለሆነ በእኔ መሀል እንዳገቡ እኔ ጨርሰዋለሁ አትግቡብኝ እያላቸው ነው እንጂ፣ እንዲህ አዩን እንዲህ እንዲህ አንጠልጥለው ብጨፈልቋት ሁላ ደስ ይላቸዋል። አይፈልጉም፣ በጭራሽ አይፈልጉም ማለት ነው። እዛ ያሉት ሁላ አይፈልጉም፣ በቃ አይኗ ማየት አይፈልጉም። ማውጣት ነው አይፈልጉት። እንደዛ እንኳን ሆኖ እኔ የልብ ልብ ተሰምቶኝ አዩን አልሰደብኳትም። አልተናገርኳት እኔ እንኳን ወጥቼ አሁን ሲኪን አስታወራ ነው እንጂ ያወራሁት፣ ይህን ሁላ ነገር ከዚህ በፊት የእሱ ቤተሰቦች እራሱ አይፈልጉሽ ምናምን አላልኩም እኔ ማለት ነው። እና ማለት ነው አሁን ደግሞ እስኪ ባጭሩ ለማንኛውም ማለት ነው። እስኪ አሁን ደግሞ አዩ የተናገረችው ነገር አለ እሱንም አብረን እኔ እዛው ድሬዳዋ ከድሬዳዋ በቀይ ባረግ ይመጣልሻል ነው ይዋጣል ነው ፊት ለፊት እንገናኛለን። አንቺ እኔ ፈርተሽ ከሀገር ወደ ሀገር እየሄድሽ ነው አይደለ? እኔ ደግሞ አበደን አልፈራሽ መጣልሻለሁ። እዛው በቃ ይባራ አልኪ ሰላም እንደናችሁ ድድ የተከበራችሁ ተመልካቾቻችን፣ ዛሬ እንግዲህ ውስጤ እርር ደብን ቅጥል ለብዬ፣ ይሄው ቪዲዮ ራሱ መስራት ሳልፈልግ ለዛሽ ታን ከሲስ ለተረገበች ሴትዮ ይሄን ቪዲዮ መስራት አለብኝ ግዴታ ነው ብዬ መጣው ማለት ነው። እኔ የምልሽ እመቤት ሱመያ፣ እመቤት ልበልሽ እንጂ። እመቤት ሱመያ በጣም የጠገብሽ ወጥ የረገጥሽ አልመሰለሽም? በጣም እንኳን የጠገብሽው ምን ነው ነው የምትዩ? ምን መሆን አእምሮሽ ነው? ለምንድን ነው ባለቤት የምታሰቃዩ? እኔ ደግሞ አዩ ያልኩት ነገር እንደሚሆን ታውቂያለሽ እንኳን ሳልናገር ተናግሬ እንኳን ምን አይነት ሰው መሆኔን ታውቂያለሽ። እኔ አንቺን ልፈራ አይደለም፣ እንኳን መፍራት አይደለም። ምን በቃ ምንም ምንም ልታረግኛቸው። ምክንያቱም ታውቂያለሽ፣ በረኪና ጠጥቼ የተረፍኩ ሰው ነኝ። በረኪና ጠጥቼ ገልብጬ የተረፍኩ ከሞት የተረፍኩ ሰው ነኝ። በደንብ ጠንቅቀሽ ታውቂኛለሽ ከማንም በላይ። እኔ ደግሞ አየሁ አይደለሁ ሰይድ እዛ የመን ቁጭ ብሎ እንደዚህ ጫት እየቃመ ተዝረክርኮ አይኔ እያየ ዝም ብዬ አልቀመጥም። ተቀምጠሻል እኮ ገና ግቢሽ ውስጥ ጉልት ብለሻል። ኢትዮጵያ ነው ያለሽ፣ ተጎልተሻል። ከመጎለት አትመጭም፣ አትመጭም። እኔ ኢትዮጵያ አይደለሁም ያለሁት ኢትዮጵያ አይደለም ያለሁት። እኔ የመን አይደለም ያለሁት ዱባይ እና ኦማን ነኝ። አንቺ ግን ወላ ልብ ኑሮች ማለት ነው። አንቺ ልብ ኑሮች ፓስፖርት እንኳን የለሽም። አንቺ ልብ ኑሮሽ የየመንን ባህር አቋርጠሽ ከመጣሽ እኔ የመን ወላ እመጣልሽ እመጣልሻለሁ ነ እኔ የመን ቀጥ ብ ነው መጣልሽ እኔ ሱመያ አንቺን ፈርቼ አንቺ አንቺ አልተቆነጠሽም እኔ አንቺን የሆነ ቀን እኔ አንቺን ካልሰራውልሽ ልሽቶ እኔ እንደ አንቺ አላወራም አሁን እኔ አንቺን እኔን ፈርተሽ አርሊያሹ እኔ አንቺን እንዳልፈረውች ማለት በተግባር አሳይሻለሁ ይችን ቀን እችን ቪዲዮ በደንብ ይሺ። እኔ አንቺን እንዳልፈራው በደንብ አሳሽ። እኔ ማንንም ማፈርቻ አይደለም። እኔ አንቺን የምሸሸው ለልጆች ይፍራቻ ነው። እብድ ስለሆንሽ፣ ጤነኛ ስላልሆንሽ፣ አይምሮ ስለሌለሽ አስተሳሰብሽ እንደ እንደ በግ ነው የምታስቢው አንቺ አንቺ የታቀፍሽው በጋይሽ ካንቺ ካንቺ ይበልጣል። በግ ማለት ነው በግ ካንቺ ማሰብ ይበልጣል። አንቺ አይምሮሽ ስለተነካ አይምሮሽ ትክክል ስላልሆነ ነው። እሺ እኔ የምሸሸው እንጂ አንቺ ማን ስለሆንሽ ነው የሚፈራሽ አንቺ ማን ነሽ? አዩ እኔ ለምንድን ድን ነው ምፈራሽ ነኝ? አንቺ ባሌን ቀማሽኝ እንጂ ባልሽን ባልሽን አልቀማሁም። የልጆቼን አባት ወሰድሽው እንጂ እኔ የልጆችሽን አባት አልወሰድኩትም ማለት ነው። ለዛ እኔ አንቺ እኔ ምንም አትመስኝም። አንቺ አንቺ አንቺ ደጉንዳን ነው እንደዚህ እንደዚህ እንደዚህ ማለት ነው። እግርሽ አንድ እግርሽ አንድ እግርሽ አይ፣ ምን አይነት አናት በእናታችሁ ግን ማለት ነው ያዩ። አንቺ አልተቆነጣሽም። እኔ ጭኖች ስር ገብቼ እንደዚህ ምዝልግ አድርግሻለሁ። ቆይ ጠብቂ። ምጅልግ እኔ እንዳልፈረውሽ እኔ ማለት ነው። አንቺ ነሽ እኔን ማታቂ። እኔ አንቺን አላቀሽም ሲፈጠር ማለት ነው። ያዩ ሰው ያቀኛል የሚባለው እኔ አንቺ በረኪና ስለገለበሽ ምን አቅሻለሁ? እኔ ማቅሽ በሚዲያ ምን ትሁኝ፣ ምን ትሁኝ፣ በምን አቃለሁ? እንደ አንቺ በረኪና የጠጣሽው የእውነት ይሁን የውሸት ይሁን በምን አቅልሻለሁ። ዛቻሽን ደግሞ እንዳትረሺ፣ የመላሹ ደግሞ ጊዜ ያገናኘናል። ማንገና ይመስሎሽ ነው? ጊዜ ያገናኘናል፣ ጠብቂሽ

የመጀመሪያ ሚስቱ ነች፣ አክብሪያት፣ ምንም ነገር አትናገሪያት ሲሉኝ ዝም ያልኩሽ ፈርቼሽ አይደለም፣ አክብሬሽ ነው። ለአንቺ ክብር ስላለኝ ነው ዝም ያልኩሽ። ማንንም አልፈራም። በዛሬው ውስጥ ራሱ ፍርሃት የሚባል ነገር የለም። የሞልወያ እንዲህ ዘግዝቄሽ የማዳ ሞልወያ ነው ማድረግሽ። እንደዚህ እንደ ሞልወያ ነው ሞለውልሽ እኔ እንዲህ ዘግዝቄሽ እ እንዲህ ዝቅዝቅ አድርጌሽ የማዳም ሞብ ካላረኩሽ እኔ አዩ አይደለሁም። እንደዚህ እንዲወለውል በሻፋጣ ነው የማደርግሽ እኔ አዩ አይደለሁም እ እንዲህ አጥቤ እንደዚህ ጭምቅ አድርጌ እንዲጠምዝዤ ነው የማሰጣሽው እንዳትርፌ እንዳትኖሪ አድርጌሽ አንቺ ሰው ሆነሽ ሰው ሆነሽ እንዲህ ሰው ይድን ታሰቃያለሽ። ማንም የለውም የሚናገረኝ ሰው ጠገብሽ ተገብሽ ኮ ቀዘንሽብን ተይ እባክሽ ተይ እንጂ ወይ ፈራሁሽ፣ ሻዩ እየፈራሁሽ በእናትሽ አዩ እንዳትነጊ፣ በእናትሽ በእናትሽ እንደዚህ ፀጉር እንደዚህ ተወለው ይብኛል። ዛቻሽ እንዳትረሻት እና ለማንኛውም ሳይድ ደግሞ ሰሞኑን ቪዲዮ ሰርቷል ማለት ነው። እንግዲህ ጓደኛው ነው የቀረጻው ማለት ነው። ጓደኛው እሱ እየቃመ እንግዲህ ሂዶ ምናምን ነገር እሱ ሳይድ ቁሞ ቁጭ ብሎ እየቃመ ጓደኛው ቀረጸው ሳያስበው ማለት ነው። እና እንደተረዳሁት እንግዲህ እንደ ቪዲዮ ምናምን ነው። እና ሳይድ እየቃመ ነው። ብር ጨርሷል። እንግዲህ ለያዩን ብር አስገብቻለሁ ብሏል። ለእኔም ደግሞ ብር አስገብቷል። እኔ የአንተን ብር አልፈልግም። ሲፈጠር ደግሞ ለምን አስገባ? እኔ ቁጭ ያወራሁት የባህሩ ቪዲዮ ላይ ውሸቷን ነሷ። የቸግራትም ስሜን ልታጠፋ ነው አላል አላልኩም ማለት ነው። ምን አስላከከ ገንዘቡ ገበ የመን ለያ አካውንት አለ በሱ አካውንት ላከለ ማለት ነው። እንዴ ወጥቻለሁ ብሩን እና እውነት ለመናገር ቸግሮት ቸግሮት የመሰላችሁ ሰዎች ወጥ እንዳትሸወዱ ሰይድ ነው የእውነት ሰይድ ማለት ነው። እንደው የእውነት እንኳን ቢቸግረው ሩጦ ወይ ሄዶ ኢትዮጵያ ይመጣል ወይ የሆነ ነገር ያደርጋል። እና ማለት ነው ሰይድ የቸገረው መስሎ የታያችሁ ሰዎች፣ ሰይድ አይቸግረውም። ብር በጭራሽ አይቸግረውም። አንድ ቢቸግረው እንኳን አይቅምም። እርግጠኛው የምነግራችሁ ብር ቸግሮኛል ብሎ ወላሂ አይቅምም ሰይድ። እኔ ቪዲዮ ማለት ነው ወይ ከልጁ ጋር ከጓደኛው ጋር ተመካክሮ ነው የቀረጹት። በጣም እርግጠኛ ነኝ። የእኔ ትንሽ ነው ለቪዲዮ እኔ የምቅም መስላለሁ። ከዚያ ትንሽ ይቅማል፣ ትንሽ ይቅሞ ይተፋዋል። እኔ ሰይድ አይቅምም ጫት በደረሰበት አይደርስም። አይደለም ይቅርና እኔ ይህንን እኔ ይህንን ሳወራ ማለት ነው ሁሉም ያውቃል። ውሸት ቢሆን እኔ ሰይድ ቢቅም እንዲወጥቻ አላወራም። ለምን ይህንን ቪዲዮ በጣም ቤተሰቦቿ ይውታሉ። ሁሉም ሳይውት ያያል ማለት ነው። በጣም የመለይ የሚያውቃን ሰው ነፍ ነው። እነሱ ላይ አሉ። ሰይድ በጭራሽ ተከፍሎት አይቅምም። ወላሂ ጫት የሚባል ሰይድ ማለት ነው ጫት የሚቅም ሰው የሚርቅ ሰው ነው። ወላሂ አይወድም ጫት ሲቅም የሚቅም ሰው አይወድም። በጣም ነው የሚጣለው አይደለም ለራሱ ሰኢድ ቸግሮት ሊቅም ልግል። ለምን እንዳስመሰለ ልንገራችሁ። አውቆ እንደዚህ ሰው በእኔ እንዲፈርድ፣ ወይ ደግሞ እሱ መያ ለምን ሰኢድ እንደዚህ የሆነልሽ ለምንድን ነው ልጆቹን ማታገናኙ? እንዲባል ሰው እንዲያዝንለት ነው እንጂ ሰኢድ አምስት አይቸግረውም። አካውንቱ ጥርግርግ አድርጎ ብር አይሰጥም። አንድ እንደው ይሁኑ ይሁን እንኳን ይሁን እንደው እንደው ይሁን ቢባል እንኳን ይቸግረው ይሆናል። እንደው ሰው ነው እና ብር ላይ ኖሮ ይችላል። እንዴት ብታስቢ ነው ለምን አይቸግረውም ምናምን የምትሉ ሰዎች ካላችሁ ማለት ነው። በጭራሽ በጭራሽ ብር አይቸግረውም አበዳን ማለት ነው። ለምን ታውቃላችሁ? በጣም ብዙ የከፈታቸው ነገሮች አሉ። በጣም በስሙ በጣም ብዙ ነገር የከፈተው ነገር አለ። እኔ የማላቀው የደበቀኝ እንኳን ማለት ነው፣ የደበቀኝ ነገር እንኳን ከሰው የሰማሁት ብዙ ነገር አለ። ለሳንቲ አይቸግረውም፣ አምስት ሳንቲ አይቸግረውም። ዝም ብሎ ነው የሚያወራው ማለት ነው አይቅምም በጭራሽ ሰኢድ ጫት እኔ ማለት ነው አደለም ችን ትንሽ ማለት ነው ሰኢድ እንዲወጥሮ በየቀኑ መንገድ ላይ ሲቀምባ እኔ አላምንም ምክንያቱም ብር አጣውሎ አይቅምም አንድ ቢያጣም እንኳን አይቅምም አይደለም ብር ሳይኖረው ማለት ነው እንደገና ደግሞ የሰው ልጅ እንደው ዛሬ አካውንቱ ያለውን ጥርቅ ቢያደርግ ራሱ በወር የሚገባውን ገቢ አስቀድሞ ተቀብሎ መስጠት ወይ መላክ ይችላል አይችልም አካውንት ውስጥ ያለው መጨረስ ይችል እንኳን የገቢዎቹን መጨረስ አይችልም። ስለዚህ የወር ሙሉ ደመወዝ ወይ ደግሞ ሙሉ ገቢ ገንዘብ አለው ማለት ነው እሱ እና ይህን ልላችሁ ፈልጌ ነው። አይቸግረውም፣ ውሸቱን ነው። ግን እዚህ ጋር እንኳን እህት ወንድም እያለው ማለት ነው ይቅር እና ምንም የሚቸግረው ነገር አይኖርም። በተረፈ ቪዲዮ አረዘምኩባችሁ ማለት ነው። እንግዲህ የዛሬ ቪዲዮ ይሄንን ይመስላል ባጭሩ ስደመድም፣ አትከተለኝ። እኔ በፈለኩ ጊዜ እመጣለሁ እኔ ያንተን ብር እኔም በእርግጥ እኔም ቸግሮኝ አይደለም፣ ግን ከሱ ላለመቀበል ነው ከሰይድ ላለመቀበል የመዳን ቤት ይሻለኛል። ው የመዳን ቤት ስለሚሻለኝ መስሎኝ እዛ የምትሽከረከረው እንደ ሰይድ አትከተለኝ፣ እዛ እየተሽከረከረች ነው። ለማንኛውም ማለት ነው ሰይድ ባጭሩ ባጭሩ ባጭሩ የመን አይደለውም የመን አይደለው ኡማን ነው አበቃ ወይ ኡማን ወይ ዱበይ ነው። አትከተለኝ አጥር ያለ አትከተሌ በቃ አትምጠኔ ሰኢድ፣ የትም ብትሄድ አታገኝም፣ አንገናኝም። ባጭሩ እኔ እናንተ የምንገናኝበት ነገር አይደለም፣ አንገናኝም። በዚህ ቪዲዮ እኔ ደመድማለሁ። ወዳችኋለሁ፣ ውዶችዬ ወዳችኋለሁ፣ አከብራችኋለሁ። ሰላሙ አለይኩም ወራህመቱላሂ ወበረከቱ።